ላይ ደግሞ የሰው ድጋፍ ያስፈልጋል። ሻወር ለውስድ እንፈልጋለሁ፣ ምናምን በዚህ በሙቀት አሁን ሻወር መውሰድ ስፈልግ እንደ ሕጻን ልጅ ነው ጆሮ ምናምን እግሬ ተንበርክ ከአጥሯኝ ና ሰው እንደዚህ አይነት ህይወት ምንም የሆነ በቃ ተሩ ራሱ ያስፈልጋታል ብሎ ሳይጨርስ ራሱ እኔ ወረቀቱ ላይ የምፈርምላቸው ነው ይመስለኝ።

ባይኗ ምትረደኝ ቀደም ፍላጎቴን ቃምን እንጃ። እኔ አንዳንድ ጊዜ እንደዚህ አይነት ህይወት ሲሰጣችሁ ሰውን በጣም አስቀይም የለባችሁ። በቃ ተንከባከባችሁ መኖር ነው መቻል ያለባችሁ። ትታመም አብረህ የምትታመም ሰው እኔ በጣም ያስቸግረኛል። አሁን ሙሉ ሰውነት በብረት ስለተያያዘ መራመድ በደንብ ብችልም ምናምን ሻወር ለመውሰድ ምናምን በጣም ያስቸግረኛል። አሁን ልጅ ሰው አይደለ ወይ? የሰው ድጋፍ ያስፈልጋል። ትናንትና በጣም ብዙ ሰው ስራ ላይ ነበርኩ። ሰው ለሆነ እችላለሁ ማውራት ምናምን ሳይሆን ግን፣ ዛሬ ላይ ደግሞ የሰው ድጋፍ ያስፈልጋል። ሻወር ለውስድ ነው ፈልጋለሁ ምናምን በዚህ በሙቀት አሁን ሻወር መውሰድ ስፈልግ እንደ ሕፃን ልጅ ነው፣ ጆሮዬን ምናምን እግሬን ተንበርክ ተንበር ካጥዋይና ሶ እንደዚህ አይነት ህይወት እግዚአብሔር እንዴት ቀላላችሁ። በጣም ክብር የሚገባት እዚህ ሲሲ ክርስቶስን ነው እና ውለታ ብቻ አይገልጾም። ለእሱ መሰጠት ያለበት ውለታ ብቻ አይደለም። ስትያዝ ነው የሚገባ ጋይስ፣ ክርስቶስን ሰው ልጅ ደህና ሆናችሁ ምናምን ኦኬ። ሰው አያስፈልገኝም ብቻዬን ነው የምኖረው ሰው አልፈልግም ይሄ ምናምን ልንል እንችላለን። እንዳትያዝ ያ በሎተሪ ሎተሪ በጣም ያ ይገባታል ሎተሪ

ዲቲንግ እያበልመኔ ላችሁ አከብራለሁ። አጠገብ ያሉትን ሰዎች አከብራለሁ። ዲቦራን ስለምወዳት ስለማከብራ ጓደኛዬ ስለሆነች በእኔ ከእኔ እና እሱ በተጣላን ቁጥር እሷን ሌላው ነገር ውስጥ እንዳይገቡ እያልኩ ነው። እስከ ዛሬ ተውኩትኝ እናቴን ይንሳይኝ። ምላችሁ ዲቦራ ብዬሽ ነው።

አሁን ዲቦራ፣ አሁን እሱ እኔ አሁን ትቀናለች። አሁን ምላሴ ከቤት ታዩ ይረስ በአማርኛ ባለፈው ታውቂያለሽ አለ። ባለፈው እንኳን ላይቭ ላይ ሆኖ ከሰማሽው፣ ለምንድን ነው እነዚህ እንትናችሁን ማትይዙልኝ? እያለ እኮ እያበደ ነው። እኔ ምንም አለለው እኔ ምንም ማለት ነው። ስም ሰጠው እናጨብሰዋል በየቦታው ቪዲዮ ምን አሉ። እኔ ነው እንደዚህ ቢሆን አማርኛ ይሰማል ሲሰማል ያወራል። እንዴ ምን ሆናችሁ ነው? ይሰማችኋል። ግን ሲጽፍ ትራንስሌት እያደረገ ነው የሚጽፍላችሁ። ይገባቸዋል። አሁን እኮ ሮማን ጋር ሄዶ ምን በኮመንት ሃይማኖትሽን፣ ሃይማኖት ጋር ጥሩ ጥሩ ትያለሽ፣ ከአስር ደቂቃ ባላሉ ምን ትሳደ ምን ጻፈላት፣ ሮሚያውን አትለቀውም፣ ወገባ ገዳውን ነው የምትለው። አዎ ሞኝ ነኝ እኮ ሞኝነት እኮ ይጠቅማል። ማርያም ከምዚህ ነው ያለናል። እግዚአብሔር ሮማን ጋር ሄዶ ኮመንት ላይ ምን አጻፈው። አሁን ስለ ሃይማኖት ትናገሪያለሽ፣ ከአስር ደቂቃ ባላሉ ተሳደበ። ማርያም ግጥም አድርጎ ጻፈላት፣ ልክ ሰው እንደ ጻፈለት አድርጎ አለቀው ማለጫ በስሩ ያሉት አለቀም ብለው አለች። ሃይማኖትን ላጣራ ብለዋለች ወይ? እግዚአብሔር። ዲቦራ ናት የጻፈችው አለች። እቺም ዲቦራ ናት። እውነትም እኔ አሁን እኮበሆነ እሷ ዲቦራ ናት የጻፈችልን የሚያስብለው እኮ ለምን ዲቦ አማርኛው አይተሽዋል? አሁን ሃይማኖት ታወር ያለሽ ከአስር ደቂቃ በኋላ ደግሞ ሰው ተሳፈ ነው እኮ ያላት። ጠንከር ያለው አማርኛው አይሰማም። ላይ በጣም የጠነከረ አማርኛ አይሰማም። አማርኛ ይሰማል፣ ማውራት ይችላል። ተልቆማ ተልቆማ አለው። ተልቆ እኮ አለ ያለውን አልሰማችሁም እንዴ? የሚያወራውን ሰው እኮ ጠቀሰ። ስማቸው ስማቸውን መጥቀስ አልፈልግም። የሚያወራቸውን እኮ ሰዎች እኮ ጠቀሰ፣ ስማቸውን እኮ ዛሬ

እግዚአብሔር ደግሞ አሽሙረኛ ነው። አሽሙር ከእኔ የለመደው ዲቦራ አሽሙረኛ ነው። አሽሙረኛ ቢኤንዲ ቢኤንዲ አሽሙረኛ ጋይስ በአካል ያገኛቸውን ሰዎች አሉ